ሞት ለየትኛውም የሰው ልጅ የማይቀረዳ ቢሆንም ድንገት ወጥቶ መቅረት ግን ፈጽሞ የማይቀበሉት አስደንጋጭ ይሆናል። አሟሟቴን አሳምርልኝ እንደሚባለው ሞት የሚያምር ነገር ባይገኝለትም አሟሟት መስመር ሲይዝ ግን መልካም ነው። እነዚህ ምስኪን ሰዎች ግን ለዚህ አልታደሉም። ኑሮን ለማሸነፍ ደፋ ቀና በሚሉበት ህይወታቸው አልፏል። ህይወታቸውን ለመግፋት ላባቸውን በሚያፈሱበት ዕለትም ደማቸው ፈሶ ቀርቷል። ወጥቼ ይመለሳለሁ ብለው ካሰቡት ሳይደርሱ፣ ሰርቼ ይገባለሁ ብለው ከወጡበት ተሰናክለው ወደማይቀርበት ሞት ሄደዋል። በስራ ላይ በደረሰ አደጋ ህይወታቸውን ያጡት ሰዎች አጋጣሚ እጅግ አሳዛኝ ሆኗል። በተከታታይ ሶስት ቀናት አደጋ ያስተናገደው የሀያት ሪል ስቴት ግንባታ በስራ ላይ የነበሩ ሰራተኞቹን ድንገት በደረሰ አሰቃቂ አደጋ ህይወታቸውን መነጠቁ ተሰምቷል። እኚህ ሟቾች ኑሮን ለመደገፍ የሚለፉ ህይወትን ለማሸነፍ የሚኳትኑ ምስኪን ነፍሶች፣ ለሞታቸው መንስኤ የተባለው የግንባታ አካባቢ ደህንነት ባለመኖሩ መሆኑ እጅግ የሚያሳዝን አድርጎታል። እጅግ የሚያስደነግጠው ነገር ደግሞ አደጋው ለተከታታይ ሶስት ቀናት የደረሰና በሶስቱም ቀን ውድ የሆነው የሰው ህይወት መነጠቁ ብሎም ከባድ ጉዳት ያደረሰ መሆኑ ነው። ለመሆኑ ይህ ዘግናኝ አደጋ እንዴት ሊፈጠር ቻለ? የሟቾች ሁኔታስ እንዴት ያለ ነበር? ከአደጋው በኋላ የተሰሙ አስገራሚ መረጃዎችስ ምንድን ናቸው? የሚለውን በዝርዝር እንነግራችኋለን። በሌላ መረጃችን ደግሞ አለምን ያስጨንቀው ጥቃት ተፈጽሟል። ህይወት ያለው ነገር ሁሉ በተጨነቀበት ህንፃዎች ወደ ፍርስራሽነት እየተቀ ሊቀየሩ ባለበት የኢራንና እስራኤል ግጭት አሜሪካ መቀላቀሏ ተሰምቷል። ለአለም ከፍተኛ ነዳጅ የሚያቀርበው የባህር ወሽመጥ እንዲዘጋ መወሰኑም ተነግሯል። ሰላም ጤና ይስጥልን፣ ውድ የአማሪያ ቱብ ቤተሰቦች እንደምን ቆይታቸዋል። በዛሬው መሰናዶ እጅግ አሳዛኝ ስለሆነው ክስተትና ስለ አደጋ ሁኔታ እንዲሁም አለምን ስላስጨነቀው ውሳኔ እንነግራችኋለን። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በመጋበዝ ቪዲዮን ላይክ እና ሼር ያደረጋችሁ እስከ ፍጻሜው አብራችሁን ቆዩ። ቀዳሚ ወዳደረግነው መረጃ ስናምራም፣ በአዲስ አበባ ከተማ ውስጥ በርካታ ግንባታዎች ይከናወናሉ። እነዚህ ግንባታዎች ታዲያ በጣም በርካታ ሰራተኞች የሚሳተፉበት ብዙ ባለሙያዎች የሚይዙ ናቸው። ነገር ግን ግንባታዎቹ በሚከናወኑበት ጊዜ የተለያዩ አደጋዎች ድንገት ያጋጥማቸዋል። እነዚህ አደጋዎች የተለያዩ መነሻ ምክንያቶች ይኖራቸዋል። በዚህም መነሻ ከሰሞኑ በሀያት ሪል ስቴት ሲኤምሲ በሚገኘው ሳይት ላይ የዕለት ተዕለት ስራቸውን የሚከውኑ ሰራተኞች ህይወታቸው ማለፉና ይህም የአንድ ቀን ክስተት ሳይሆን በተደጋጋሚ እንደሆነ መረጃዎቹ አመላክተዋል። መረጃው ከተሰማው በኋላም ህይወታቸው እያለፈ ያለበት ምክንያት ምንድን ነው? እንዲህ አይነት ተደጋጋሚ አደጋዎች ሲፈጠሩና የሰው ህይወት ሲያልፍ ድርጅቱ ምን አይነት ጥንቃቄ ወሰደ? የሚሉ መልስ የሚሹ ጥያቄዎች ከየአቅጣጫው እየተሰነዘሩ ይገኛል። ምስኪን የቀን ሰራተኞች ህይወታቸው በተደጋጋሚ የሚያልፍበት ሆኗል ሲሉም ድምጽ ለመሆን የሞከሩም አሉ። በስፍራው የተፈጠረው አሳዛኝ ክስተት ግና ይህ ነው። ከትናንት በስቲያ ከረፋዱ አራት ሰዓት በሆነ ጊዜ በሲኤምሲ ሚካኤል አካባቢ እየተገነባ የሚገኘው የሀያት ሪል ስቴት ግንባታ ስራ ላይ የነበሩ ሁለት ሰራተኞች ከአራተኛ ፎቅ ወድቀው ህይወታቸው ማለፉ ተሰምቷል። አደጋው የደረሰባቸው እነዚህ ሰራተኞች በልስን ስራ ላይ ተሰማርተው ስራቸውን ሲከውኑ የነበሩ ናቸው። እነዚህ ሁለቱ ሰራተኞች ከህንፃው አራተኛ ፎቅ ላይ ሆነው የተለመደውን የልስን ስራቸውን በማከናወን ላይ ሳሉ ታዲያ የቆሙበት ሊፍት ወይም ካቦ በመበጠሱ ወደ መሬት ሊወድቁ እንደቻሉ ነው መረጃዎች የጠቆሙት። በወቅቱም ከህንፃው ስር ሀገር ሰላም ብሎ በመጓዝ ላይ የነበረ አንድ ሰራተኛ ታዲያ ከላይ ተበጥሶ የወደቀው ሊፍት ወድቆበት ወዲያው በሚያሳዝን ሁኔታ ህይወቱ ሊያልፍ ችሏል። ከወደቁት ሁለቱ ሰራተኞች ደግሞ አንደኛው በተመሳሳይ ሁኔታ ወዲያውኑ ህይወቱ እንዳለፈ ነው መረጃዎች የገለጹት። የልብስ ስራ ላይ ሲሰራ የነበረው ከወደቁት ሰራተኞች አንደኛው ሰራተኛ ደግሞ እጅግ ከፍተኛ ጉዳት በመጎዳቱም ሆስፒታል ገብቶ ህክምና እየተደረገለት እንደሚገኝ ታውቋል። ይህ አሳዛኝ ዜና ከተሰማ በኋላ እዚህ ቦታ ላይ አደጋ የመጀመ መጀመሪያ አይደለም። ሁሌም ሰው የሚሞትበት ስፍራ ነው የሚሉ መረጃዎች ወጡ። ይህ አደጋ ከተከሰተበት እለት ቀደም ብሎም በተከታታይ ቀናት አደጋ ተከስቶ ሰዎች መሞታቸው ተነገረ። ከዚህም በፊት ቀደም ብሎ ሰኔ 13 2017 ዓ.ም አራት የቀን ሰራተኞች በተመሳሳይ ሁኔታ ከሪል ስቴቱ ህንፃ ላይ ወድቀው ሁለት ሰራተኞች ህይወታቸው ወዲያው ያለፈ ሲሆን፣ በሁለቱ ሰራተኞች ላይ ደግሞ ከባድ ጉዳት መድረሱን በስፍራው የሚገኙ ሰራተኞች ተናግረዋል። ከዚህ በፊት ደግሞ ሰኔ 12 ቀን 17 ዓ.ም አምስት የግንባታ ሰራተኞች ከህንፃው ላይ በመውደቃቸው አስከፊና አሳዛኝ ነገርም ደርሶባቸው ነበር። የሁለቱ ሰራተኞች ህይወት ወዳው ሲያልፍ፣ ሶስቱ ሰራተኞች ላይ ደግሞ እንደዚሁ በተመሳሳይ ከባድ ጉዳት ደርሶባቸው በሆስፒታል ሕክምና እየተደረገላቸው ይገኛል። በህንፃው ግንባታ ላይ የተሰማሩ ሰራተኞች እጅግ በተደጋጋሚና በተመሳሳይ ሁኔታ አደጋ እየደረሰባቸው እንደሚገኙ ለመግለጽም ተችሏል። በሳምንት አንድ አሊያም ደግሞ በሳምንት ሁለት ሰራተኞች አደጋ እንደሚደርስባቸው በስፍራው የሚገኙ ሰራተኞች መስክረዋል። ሰራተኞቹም አክለው ሪልስቴቱ በሰራተኞች ደህንነት ላይ ትኩረት ሰጥቶ ሊሰራ ይገባል የሚል መልእክታቸውን አድርሰዋል። እነዚህ ሰራተኞች ህይወታችን ይለወጣል፣ ያልፍልናል ብለው እንዲህ እየደከሙ ተሸክመው እየወጡ እየወረዱ ኑሮን ለመግፋት ከሲሚንቶ ጋር መከራቸውን እየበሉ እያሉ እንዲህ አይነት ዘግናኝ የሆነ አደጋ ሲገጥማቸው ህይወታቸውን በሚያሳዝን ሁኔታ ሲያልፍ መመልከት እጅግ ያሳዝናል። የእነዚህ አሳዛኝ ነፍሳት እልፈት ልብ ሰብር ቢሆንም የዚህ ሁሉ አደጋ መነሻ ምክንያት ምንድን ነው የሚለው እጅግ አሳሳቢ ነው። ምክንያቱም ሰራተኞች በተደጋጋሚ ስራ ላይ ያሉ የሚወድቁና አደጋ የሚደርስባቸው ከሆነ ስራውን የሚያከናውኑበት ማቴሪያል ጥራትና ጥንካሬው መፈተሽ ይገባዋል ማለት ነው። በተደጋጋሚ አደጋ እያጋጠመ ሲሄድ ደግሞ ይህንን ስራ የሚያሰራው ድርጅት ችግሩ ምንድን ነው፣ በምን አይነት መንገድ ነው መስተካከል ያለበት ብሎ መጠየቅና መፍትሄ መፈለግ፣ ይህንን ጉዳይ በፍጥነት ማስተካከል ይገባዋል ማለት ነው እንወዷለን ነገር ግን ትኩረትን ስራ ላይ ብቻ እያደረጉ የሰራተኞችን ደህንነት ቸል በማለት የሚደረግ ስራ ብዙ ዋጋ የሚያስከፍል ይሆናል ነገ ላይ የሚገኘው ትርፍ ላይ ብቻ አተኩሮ ስራቸው ነው፣ በምንም ሁኔታ ውስጥ ይስሩ ብሎ መተው ደግሞ በፈጣሪም በህግም የሚያስጠይቅ ነው። በመሆኑም የሰው ልጅ ነፍስ ውድ ነውና ኑሮን ለማሸነፍ ህይወትን ለመምራት የሚታገሉ ሰራተኞች ሙያቸውን መፈለግ ብቻ ሳይሆን እነሱንም ደህንነቱ በተጠበቀ ስፍራ ላይ ማሰማራት ቸል ሊባል የማይገባ ጉዳይ መሆኑን ያሳሰብን ዓለምን ወደ አስጨነቀው መረጃ እናምራለን። አሁንም የመካከለኛው ምስራቅ ውጥረት ይበልጥ እያየ ለመምጣቱ ታውቋል። ለወትሮውም ቢሆን የሰላም አየር የተጠማው መካከለኛው ምስራቅ ደማፋሳሹ የእስራኤልና የሐማስ ጦርነት ሳይበርድ አድማሱን አስፍቶ ሌላ ግጭትን ከወለደ አስር ከባድ ቀናት ተቆጥረዋል። በእነዚህ ቀናት እስራኤል ኢራንን በማጥቃት ተጀምሮ ወደ ለየለት ግጭት ገብተው ሚሳኤል እየተተኳኮሱ አጸፋዊ ምላሽ በመሰጣጣት ተጠምደዋል። የእስራኤልና ኢራን ግጭት ወደ ከፍ ከፋ ደረጃ ተሻግሮ የዓለምን የሰላም ጠንቅ እንዳይሆን በተሰጋበት ወቅት ላይ አዳሩን አሜሪካ በኢራን የኒውክሌር ተቋማት ላይ ጥቃት ፈጽማለች። ይህም ጥቃት ደግሞ ቀድሞ ሲፈራ የነበረው አሜሪካ ወደ ግጭቱ የማስገባት ስጋት ወደሚታይ እውነታ የቀየረ ሆኗል። ሁሌም ቢሆን በአወዛጋቢ ንግግራቸውና በማይገመት ውሳኔያቸው የሚታወቁት የአሜሪካው ፕሬዚዳንት ትራምፕ በኢራንና እስራኤል ግጭት ጣልቃ ስለመግባት ወይም ሌላ መፍትሄ ስለማፈላለግ በሳምንታት ውስጥ አሳውቃለሁ ባሉ በጥቂት ቀናት ጊዜ ትናንት ሌሊቱን በኢራን ጥቃት ስለመፈጸማቸው ለዓለም ይፋ አድርገዋል ምሽቱን በኢራን ላይ የተፈጸመው አስደናቂ ወታደራዊ ጥቃት በስኬት መከናወኑን ለዓለም አሳውቃለሁ ሲሉም በጦርነቱ ከባድ ጥቃት በመፈጸም መቀላቀላቸውን ይፋ አድርገዋል የኢራን ቁልፍ የኒኩለር ተቋማት ሙሉ በሙሉ ወድመዋል ሲሉም ንግግር አድርገዋል አሜሪካ ሶስት የኢራን የኒኩለር ተቋማት በቦምብ መደብደቧን ያስታወቁት ትራምፕ በጥቃቱ ኢላማ የተደረጉት ደግሞ ፎርዶ ናታንዝ እና ኢስፓሃን የተባሉ የኒኩለር ጣቢያዎች ናቸው። በአሜሪካ ጥቃት ኢላማ የሆነው ፎርዶ የኒኩለር ጣቢያ ከዋና ከተማዋ ቴህራን በስተ ደቡብ ከ200 ኪሎ ሜትር በላይ ርቀት በሚገኘው ተራራማ አካባቢ ከመሬት በታች በጥልቅ ዋሻዎች ውስጥ የተሰራ ነው። ኢራንን ይህንንና ሌሎች የኒኩለር ተቋማትን ከመሬት በታች በትልልቅ ዋሻዎች ውስጥ የገነባችው በመሆኑ እስካሁን ድረስ እስራኤል በኢራን ሰማይ በፈጸመቻቸው ጥቃት የኒኩለር ተቋማቱን እንዳሰበችው ማውደም አስቸጋሪ እንደሆነባትም ተነግሯል። ለዚህም ይመስላል እንዲህ አይነቱ ሁለቱን ሚስጥራዊና ጥልቅ የመሬት በታች ዋሻዎች የማፈራረስ አቅም ያላት ብቸኛዋ ሀገር ናት የሚባልላት አሜሪካ ጥቃቱን የፈጸመችው። አሜሪካ ለዚህ ቢ2 ቦምብ ጣይ አውሮፕላንን ጂቢዩ 57 የተሰኘና 130 ኪሎ ግራም የሚመዝነውን አደገኛውን ቦምብ መጠቀሟንም አስታውቃለች። ይሁን እንጂ ለኒውክለር ማበልጸጊያነት የሚውለው ዩራኒየም አሜሪካ በቦታው ላይ ጥቃት ከመፈጸሟ በፊት ኢራን ቀድሜ አውጥቼዋለሁ ወደ ሌላ ቦታም አዘዋውሮ ያለው ብላለች። ለዲፕሎማሲያዊ ስራ የተቀኑበት ቱርክ ኢስታንቡል ሆነው መግለጫ የሰጡት የኢራን የውጭ ጉዳይ ሚኒስትር አባስ አራቅጂ አሜሪካ ከባዱንና ሁሉንም ቀይ መስመር አልፋለች ብለዋል። እስላማዊ ሪፐብሊክ ኢራን ግዛቷን፣ ሉዓላዊነቷን፣ ደህንነቷንና ህዝቧን ከጥቃት መከላከሏን ትቀጥላለች። የአሜሪካ ብቻ ሳይሆን የእስራኤልም ጥቃትን ለመከላከል ሁሉንም አማራጮች ትከተላለች። የአሜሪካና የእስራኤል ጥቃት የተባበሩት መንግስታት ድርጅት ቻርተርና የዓለም አቀፍ ህግን የሚጠስ ነው ብለዋል። ውጥረት የነገሰበት የመካከል መካከለኛው ምስራቅ ዓለም ጭንቀት ላይ ሆኖ በአንክሮ የሚመለከተው ጉዳይ ሆኗል። ሌላው ደግሞ የአሜሪካ ጥቃት ተከትሎ የሆርሙዝ የባህር ወሽመጥ እንዲዘጋ የቀረበው የውሳኔ ሀሳብ የኢራን ፓርላማ ማጽደቁ ታውቋል። ከ30 እስከ 40 ኪሎ ሜትር ብቻ ስፋት ያለው የሆርሙዝ ባህር ሀያ በመቶ የሚሆነውን የዓለም ነዳጅና የተፈጥሮ ጋዝ የሚያንቀሳቅስ ቦታ ነው። ይህ የባህር ወሽመጥ ከተዘጋ የነዳጅ ዘይት ከፍተኛ ዋጋ ጭማሪ ከማሳየቱን በላይ የአቅርቦት እጥረትም ሊፈጠር እንደሚችል ተሰግቷል። ለዚህም ነው የመካከለኛው ምስራቅ ውጥረት ከራሱ አልፎ መዘዙ ለዓለም ይተርፋል እየተባለ የሚገኘው። ውድ የአማርያ ቲዩብ ቤተሰቦች ለዛሬ አሰናዳነውን ሀገራዊና ዓለም አቀፋዊ መረጃዎች የያዘውን መሰናዶ በዚያ በቃን። አብራችሁን ስለቆያችሁ እጅግ እናመሰግናለን። ዳግም በሌሎች ወቅታዊ ማህበራዊና ዓለም አቀፋዊ ጉዳዮች እስክንገናኝ በያላችሁበት ሰላም ኑልን።